አንቺ የሞደቋን ሰምተሽ የሄድሽው እሱ የተከራየው ህንፃ ላይ የተከራየው አይደለም። እኔ የደረስኩት ሆስፒታል ነው። ትናንትና ለልደቷ ብላ ሜካፕ ስትሰራ የነበረች ሴት ቪዲዮ ፖስት ስታደርግ የነበረች ሴት ሌሊት ላይ ከአምስተኛ ፎቅ ላይ እራሷን አጠፋች። የማይመስል ሰላም ጤና ይስጥልኝ። የዞላ ቲዩብ ተከታታዮች፣ ዛሬ እየላችሁ የመጣሁት መረጃ አንዱ አለም ካሳ ከዚህ ቀደም ጥይት እንደ ተተኮሰበትና ጥይቱንስ ማን ነው የተኮሰው ከቀነኒ አዱኛ ግድያ ጋዝ ይሄ ጉዳይ ይያያዛሉ? ፖሊስስ በዚህ ዙሪያ ምን አለ? ቀነኒ እርጉዝ እንደሆነችን መረጃዎች እየወጡ ነው። ያሉ ያሉትን መረጃዎች ወደናንተ የማደርሰው ይሆናል። አብራችሁኝ ቆዩ። እንግዲህ በትላንትና ዕለት ቆንጅዬ ልጅ በሚያሳዝን ሁኔታ ከአምስተኛ ፎቅ ላይ ራሷ እሷን አጠፋች የሚል ዜና የሰማ ነው ልክ ከዚህ ቀደም አብርሃም በላይ እቴ አባይ በሚለው ዘፈኑ የምናቀው የእሱም ልክ እንደዚሁ ነው። ከፎቅ ላይ ነው አብሮ እየኖሩ ባለበት ሰዓት ላይ ነው ከፎቅ ላይ ወደቀች ሚስቱ ተብሎ ዜናው የተነገረው። ከዛ በኋላ ግን ፖሊስ እያጣራው ነው አለ። ፖሊስ የተወሰነ አጣራ፣ አብርሃምም ለተወሰነ ጊዜ እስር ቤት ቆየ። ከዛም አሁንም እንግዲህ ወደ ሙዚቃው ተመልሶ ስራውን እየሰራ ነው ያለው። የአሟሟታ ጉዳይ ግን ፖሊስ ይሄ ነው ያለው ነገር የለም በዚሁ እንደተዳፈንና እንደቀረ ነው። በቅርብ ጊዜ ግን በሰይፉ ፋንታሁን ላይ መቶ የተናገረው ነገር በጣም ብዙዎችን ያስቀየመና ተው እንጂ እንዴት እንደዚህ ይባላል፣ ቀለል አርገህማ አትየው፣ ቤተሰቦቻቸው እኮ ልጆች ልጃቸውን ነው ያጡት፣ ዶክተር ልጅ የተማረች ልጅ እንዴት እንደዚህ ትላለህ? ቀላል ነገር አርገህ መናገር አልነበረብህም ብለው ረዥም እንደውም ድጋሚ ተቃውሞ ተነስቶበት ነበር። ከማህበራዊ ሚዲያም ለረዥም ዓመት ነው የጠፋው። በአሁንም እንግዲህ የአንዷለም ባለቤትም እንደዚሁ ነው ደረሰ ያለው ብዙዎቹ እንደውም አንዳንዶቹ ባለቤት አትበሉ እንጂ ባለቤቱ አይደለችም የሚሉ መረጃዎችም ወጥተዋል። መች ተጋቡና ነው የሚሉትም አሉ። እሱም ደግሞ ከሁለት ቀን ቀደም ብሎ ማይ ዋይፍ ብሎ በማህበራዊ ሚዲያ ላይ እንዳጋራ መረጃዎች እየወጡ ነው ያሉት። ያው እንግዲህ ጋብቻ ራሱን የቻለ ነው። ግን ሳይጋቡ ደግሞ አንድ ቤት እንደ ባልና እንደ ሚስት የሚኖሩ ሰዎች አሉና አሁንም የአንዱ አለምና ቀነኒም ይሄንን ነው እያደረጉ ያሉት። አንድ ቤት ውስጥ ነው እየኖሩ ያሉትና ልክ እንደ ባልና ሚስት ነው እየኖሩ ያሉት ለሰርግ እየተዘጋጁ ቢሆንም አንድ ቤት መኖር ብቻ ሳይሆን ቀነኒ እርጉዝ እንደሆነችም መረጃዎች እየወጡ ነው። እርጉዝ እንደነበረችም መረጃዎች እየወጡ ነው ያሉት። ስለዚህ እንደ ሚስት ናቸው እንጂ ይሄ ሚስቱ አደለችም ነች የሚለው ክርክር ውሃ አያነሳም። አሁን ዋናው እና አንገብጋቢው ጉዳይ ቀነኒ እንዴት ነው አሟሟቷ? ሰዎች የተለያየ ነገር ይሰጣሉ። በፍጹም ይሄን ነገር አናምንም። ልደቷ ቅዳሜ ነበርና ፎቶ ለመነሳት ወደ ፎቶ ቤት እንደሄደች የፎቶ አንሹም ወዳጇ እንደሆነና አብሯት ለረዥም ሰዓት አብሯት እንደሆነ፣ የምትሞት አይደለም ለመሞት የምታስብ ልጅ አይደለም። በሽታ አይደለም ምንም ያለባት ልጅ አይደለችም። በጣም ደስተኛ እንደነበረች ቅዳሜ፣ የፊታችን ቅዳሜ ማለት ነው፣ ልደቷ ለማክበር በዝግጅት ላይ ያለች ለቅዳሜ የሚሆን ፎቶዎቹን እሱ ጋር ሄዳ እንደተነሳች ነው። እንግዲህ እነዛ ወዳጆቿ እየተናገር ያሉት የቅርብ ወዳጆቿ የሚባሉት የቅርብ ቤተሰብ ነን እሚሉት የሚናገሩት ነገር መልካም መልካም ነገር ነው። ከተለያየ ቦታ ግን፣ ራቅ ያሉ ሰዎች ደግሞ የሚወሩት ነገር በጣም ከባድ ከባድ ነገር ነው። ይመታት ነበር የሚሉ አሉ። እንደውም እነ ዮኒማኛ ዮኒማኛ እንግዲህ በማህበራዊ ሚዲያ በስፋት የሚታወቅ ልጅ ነው። እሱ እንደውም ይመታት ነበር ይደበድባት ነበር። የመጀመሪያው ተጠርጣሪ ባለቤቷ ነው። ከባለቤቷ ውጭ ይህን ማንም ሊያደርግ አይችልም። ይሄ ጉዳይም የተፈጠረው እራሱ እዛው ቤት ውስጥ ነው። ስለዚህ ተጠያቂ እሱ ነው ሲል ዮኒ ማኛም በማህበራዊ ሚዲያ ላይ ይሄን ነገር አጋርቷል። ፖሊስም ያው አንዱ አለምን ወስዶታል። ፖሊስም ወስዶታል። ፖሊስ ወሰደው ማለት አንዱ አለም ያው ወንጀለኛ ነው ማለት አይደለም። ግን ዞሮ ዞሮ ይሄ ጉዳይ የተፈጠረው አንዱ አለም ቤት እስከሆነ ድረስ ፖሊስ እሱን ይዞ የማጣራት ጉዳይ ግድ ነውና ያለውን ነገር ፖሊስ በእርግጥ ፖሊስ ይሄ ነው ብሎ ከዚህ ቀደም ያመጣው መረጃ የለምና እና ይሄ ነው ብሎ የሰጠን መረጃ የለም። ለሀገር ትልቅ ውለታ የዋሉ ሀገራቸውን ያስጠሩ ለሀገር የሚገርም ነገር ያበረከቱ ሰዎች ሞታቸውን እንደዚሁ አጣራለው ብሎ ነው ፖሊስ በዛው የቀረው። እንደውም በቅርብ ጊዜ በጣም ትዝ ይለኛል የሀጫሉ ውንዴሳ ግድያ ላይ በጀዋር መሐመድ በቅርብ ጊዜ ተጠይቆ፣ በእውነት የጀዋር የሀጫሉ ውንዴሳ የግድያ በትክክል ተጣርቷል ፍትህ አግኝቷል ብለ ታስባል ሆይ ተብሎ ሲጠየቅ፣ ኖ ፍትህ አላገኘም በትክክልም አልተጣራም ሲል ነው የመለሰውና ብዙዎቹ ብዙዎቹ እንደው ለምሳሌ ያነሳን እንጂ በጣም ብዙ የሚሞቱ ሰዎች ከፖሊስ መግለጫ እንሰጣለን፣ በቅርብ ጊዜ እናወጣለን ይላሉ፣ ግን ምንም ያወጡት ነገር የለም። ግን አሁን ወደ እነ አንዱ አለም ስንመለስ እንግዲህ አንዱ አለም በቅርብ ጊዜ የመጣ በጣም ጎበዝ የሆነ አቀንቃኝ ነው። በቅርብ ጊዜም እንደውም የለቀቃቸው ሙዚቃዎች በህዝብ ዘንድም ተወዳጅነት ወደ ህዝብም እንዲታወቅ እያደረጉት ነበር። እና አሁንም አልበሞችን ለመልቀቅ በዝግጅት ላይ ያለ፣ ለመሞሸርም በዝግጅት ላይ ያለ ሚስቱም እንግዲህ አረገ ሚስቴ ዋይፍ ማይ ዋይፍ ብሎ የፖስተታትም ሚስቱ እንግዲህ የልጅ አባት ልታደረገው በዝግጅት ላይ ያለች ነገር ነው። እና ብዙ እነሱ ህልማቸው ሌላ አለም ነዋል ብዬ ነው የማስበው። የኔ እይታች ከነሱ ከሚታየው እንትን ውስጥ እነሱ ሌላ ዓለም ላይ ናቸው ወልደን ልጃችንን ስመን ተጋብተን ሰርጋለን ምናምን የሚለው ነው እንጂ እንደዚህ አይነት ነገር አለ መካከላቸው ላይ እንደዚህ አይነት ነገር አለ ብሎ ለመፍረድ በጣም እንትን ይላል እንግዲህ አንዷለም ላይ ከዚህ ቀደም ጥይት ተተኮሶበታልና አሁንም ያንን ነገር ሰዎች እያነሱ እውነት ጥይት የተተኮሰው እሱ ላይ እነማን ናቸው አሁንስ እነዛ ሰዎች እሱ ላይ ጥይት የተኮሱ ሰዎች የበቀል እርምጃ ቢሆንስ ቀነኒ ላይ የወሰዱት የሚሉም መረጃዎች እየወጡ ነው ያሉት። እሱ እንግዲህ እሱ ላይ ጥይት የተጉዘው የግል ጥል ይመስለኛል። ጭፈራ ቤት ነው እንደውም። እንዴት ሰው ጥይት ተኩሶ ቅብር ብሎ ይሄዳል? እንዴት ፖሊስ አልያዘውም? እንዴት ፖሊስ አላሰረውም ጥይት የተኮሰውን ሰው? ይሄማ አግባብ አይደለም የሚሉ መረጃዎች በስፋት እንደ እርስ በርስ በጣም የሚያሳዝን ነው። እንዴት ጥይት ይመዝበታል ብሎ በብዛት ማህበራዊ ሚዲያ ላይ ሲነጋገር በጣም በትንሹም ቢሆን ትዝ ይለኛልና፣ በቅርብ ጊዜ የተፈጠረ ነው። በቅርብ ጊዜ ሳይሆን ትንሽ ቆየት ያለ ነው። በዞሮ ዞሮ ግን በሽምግልና ጉዳዩ ተፈጽሞ ፖሊስም ጥይት የተኮሰውንም ሰው ምንም ሳይለው ምንም ነገር እንትን ሳይል በሽምግልና ጉዳያቸው አልቆ ታርቀው አሁን ያ ጉዳይ የተዘጋ ጉዳይ ነው። ከዚህ ጉዳይ ጋር ሊያያዝ አይችልም እና የግል ሰዎች የሁለቱ ጸብ ነበረ ጥይት ተኮሰ በሽምግልና ጉዳዩ አለቀ እንጂ አሁን ከቀነኒ ጋር ምንም የሚገናኝ ነገር የለም። ቀነኒም የሞተችው እንግዲህ ራሱ ቤት ውስጥ ነው እንጂ ሌላ ቦታ አደለም። እኔ ምንም አይገናኝም ብዬ ነው ማሰበው። ግን ይሄም ሆነ ያ ነገሮቹን ጥርት የሚያረገው የሆነ ልብንም እፎይ የሚያረገው ነገሩ አንዱ አንዱ ላይ ጣትም እንዳይቀሳሰር የሚያረገው ነገር የፖሊስ ምርመራ ብቻ ነው። አመነውም አላመነውም ምንም ሆነን ምንም የፖሊስ ምርመራ ነው ትልቁና በአካባቢ ስለነሱ የሚያውቁ የጓደኞች ነው፣ ጓደኞች የተለያዩ የቅርቡ ጓደኞች የተለያዩ ነገር። ይህንን ማሰብ አንችልም እኛ በጣም ልጅቷም ደስተኛ ነበረች። እኛ ማሰብ የምንችለው ቅዳሜ ልደቷ እንደሆነና ልደቷን በሚደምቅ ሁኔታ ደስ በሚል ሁኔታ እንደምናከብርና ቆንጆ ነገር ነው እንጂ ሞትን ማንም አላሰብነውም፣ እኛም አላሰብነውም፣ እሷም አላሰበችውም። ምንድን ነው የተፈጠረው እዛ ቤት ውስጥ እዛ ፎቅ ላይ ምንድን ነው የተፈጠረው? ካሜራ ይኖራል ፎቁ ላይ ካሜሮች ይታዩልን፣ ይጣሩልን ፖሊስ ይሄን ጉዳይ ይፋ ያርግ የሚል ነው እንግዲህ እየወጣ ያለው ማለት ነው። በእውነቱም ይሄ ነው መሆን ያለበት። ፖሊስ ፈጠን ብሎ መረጃዎች ቢያወጣ። ቢቢሲም አውቶታል ይሄን ነገር እሱም፣ እንደዚሁ በትክክል ይሄ ነው የሚለውን መረጃ በትክክል ያገኘው ነገር የለም። ልክ እንደዚሁ እንደኛ ያሉን መረጃዎችን ነው ወደ ማህበራዊ ወደ ማህበረሰቡ ያደረሰው። ከቤተሰብም ከወላጅም ከእናትም ከፖሊስም ያደረገውን ሙከራ አልተሳካለትም ማለት ነው። አሁንም እየተጠበቀ ያለው የፖሊስ መግለጫ ነው። በዛሬ ዕለት እንግዲህ የቀብር ስነስርዓቱ ይፈጸማል። ፈጣሪ ነፍሷን እንዲምርልን እንመኛለን። የፖሊስ ውጤት ግን እንጠብቃለን። ሁልጊዜ እንደዚህ ይወራና ሁልጊዜ እንደዚህ ይድበሰበስና ሽፍንፍን ዝም የሚባለው ነገር አለና አሁንም እንጠብቃለንና ፈጣሪ ነፍሷን ይማርልን። ሞት ይብቃ እንላለን።